እንዴት ናችሁ? ይህ የኛ ዝግጅት ነው። አይና ለማድራና ሄኖክ መኮንን አብረነን። የዛሬ ዝግጅታችን የምንጀምረው ደግሞ የኛ ድራማን በማስቀደም ይሆናል። በመቀጠል ደግሞ ከድራማ በወጡ ሀሳቦች ከእንግዶች ጋር እናወራለን። አሁን ወደ የኛ ድራማ እንለፍ። ባለፈው ሳምንት በኛ ድራማ

ወይኔ ላምላ ልጅን ልቀቃት አንተ ነውረኛ አባዬ አልለቅም አንቄ እገልሃለሁ አቶ አረጋ ልጅቷን ልቀቃት አንተም ግብረአበሮችም ከዚች ደቂቃ ጀምሮ በቁጥጥር ስር ትውላላችሁ አቶ አረጋ አቶ ታደለ አቶ ባየልኝ ቃላችሁን ትሰጡና ወደ ማረፊያ ቤት ትሄዳላችሁ። ማረፊያ ቤት ምን አድርገን ነው የምንታሰረው ፍርድ ቤት ቀርባችሁ ህጉ የደነገገውን ቅጣት ስትቀበሉ ወንጀል መሥራታችሁ ይገባችኋል ለምለም፣ አረጋ ደርሶብሻ? አልገባኝም። ደፍሮሽ ይሆን ወይ ብዬ ተጨነቄ ነው። አረ እንዲህ አይነት ነገር አልተፈጠረም። ተመስገን አምላክ፣ እንኳን ከሌላ ተረፍሽ። ለምለም ዛሬ ትምህርት ቤትሽ ለመስፈን ወሰንሽ? በቃ አዎ፣ አባዬ ለትምህርት ቤታችን ገንዘብ ማሰባሰብ ያደል አይ፣ እኔ እንኳን ገና ልቤ አላረፈም። ምን ይፈጠራል ብለህ ፈራህ ሙላት? ምን ይታወቃል፣ የአረጋ መልሶ ችግር ሊፈጥር ይችላል። ታስሮ የለ እንዴ? የት ያገኘኛል? እንጃ፣ ሰውዬ ወለየኛል። በዛ ላይ ዘመደ ብዙ እና እንደ አዲስ ተንኮል ሊያስብ ብቻ ለማንኛውም ወደፊትም ቢሆን ትምህርት ቤት ብቻሽን መሄድ የለብሽም። የሚሸኝሽ ሰው ያስፈልግሻል። እኔና ዳንኤል እንሸኛታለን አባዬ። እናንተ እኮ ገና ልጆች ናችሁ። አንፈራው ቢመጣ በድንጋይ እናባረዋል። ዳንኤል፣ እናንተ እስክታድጉ ትምህርት ቤት ስትሄድና ስትመጣ እኔ እየሸኘሁ እቀበላታለሁ። አቡ ከመቼው ነጋ? እንዴ አጅሪቷ ቷ፣ መቼ ነው ደግሞ ፍራሽ ላይ የተኛችሁ? አንቺ ቤቲ፣ አንቺ ተነሺ፣ ተነሽ ካጠገቤ የሚያስፈረድሽኝ። ኮብርድ ልብሱን አልብሽኝ፣ ጨራሽ አልብሽኝ ትላለች። እንዴ ቤቲ፣ አልጋሽ የት ሄደ ነው? ሚሚ በናትሽ ተይኝ። እስኪ ሽን በደንብ ግለጭ። ለምን የኔ የተኛችሁ ፍራሽሽ ላይ ለምን? አልጌ የለማ! እንዴ የት አደረሽው? ተሽጧል የሸጥኩት ትላንት እኮ ነው። እንዴ ማታ ስገባ እኮ ነበረ እኮ። የገዛኝ ሰውዬ በጠዋት ነው መጥቶ የወሰደው። አንቺ ተኝተሽ ነበር። እኔ ጠፋው። ሚሚ አልጋንም ያህል ነገር ከቤት ሲወጣ አልሰማ። ሞት ነበር እንደ ወሰደኝ። ልቀሰቅስሽ ነበር ሳይሽ ለሽ ብለሽ ተኝተሽ ስለነበር አሳዘንሽኝና ታውኩት። አልጋይን ግርግር ሳና በዛ አስወጣ ነው። ግን አንቺ አልጋሽን እንደ ሶፍት አጣጥፈሽ ስትሸጪ ትንሽ እንኳን ቅር አይልሽም? ጠብሻለሁ አልኩሽ እኮ እራስሽ እኮ ነሽ። እንደዚህ አይነት ችግር በራስሽ ላይ መፈጠር ችግር ቢገባሽ ምን አለበት? ወይ እባክሽ ከአንቺ ጋር የምዳረቅበት ጊዜ የለኝም። አሙ ለባብሰሽ ጨረሽ? አዎ ጨርሻለሁ። መስዬ፣ ወይኔሙ ጸጉርሽ እንዴት ነው የሚያምረው! እኔም በመስታወት የሌላ ሌላ ሰው ጸጉር ነው የሚመስለኝ። በጣም ቆንጆ ሹሩባ ነው። እማዬ ከሆነች እንደዚህ አሳምረ ይሰራችኝ አሙ እንደዚህ አምራሽ መድረክ ላይ እስካ ይስቻኩል ምን ችግር አለው? መስዬ፣ አሁንም ዘፍንልሻለሁ። ፈናናናናይ ከፍቅር ግብዣ ሰላም መልካም መልካም የሁሉም ድርሻ በናና ናናይ ከፍቅር ግብዣ ሰላም መልካም መልካም የሁሉም ድርሻ። እንዴት ነበር ወሊ? በጣም ጎበዘሽ፣ ዜኔ ቆንጆ አችሙዬ። በያሁን አባትሽ እንዲያምረሽ ሳያይሽ በፊት ከዚህ ቤት ውጭ በይ። ምን ችግር አለው? ሌላ ነገር ያስባላ። ምን ወንድ ለመሳብ ለመታየት ነው እንዴ ተቆንጃጀሹ ቢልሽስ? አይ ማይ፣ በሺ እናንተ ሳትመጡ ቆይ ቤታችንን ጠራርገን ደግሞ እንዳናሳፍርሽ ሳፍርሽ ንጹህ ልብሳችንን ለባብሰን ነው የምንመጣ። አይ ማይ፣ የፈለጋችሁትን የፈልጋችሁትን ብትለብሱ እኔ በእናንተ አላፍርም። አውቃለሁ። ይሄን በሉቻው። እዚያው እንገናኝሽ። ሜላት አትጨናነቂ፣ ነቂ በቃ ልብሶቹን አውጥተን ፋሽን የሚያሳዩት ልጆች እንዲለብሱ አዘጋጅተናል። ሳራ ቢሆንም መድረክ ጀርባ እንግባና እንደገና ቼክ እናደርግ። ኧረ ሜላት በጣም ተጨነቅ ሽኮ ና በቃሽ። ሳራ ዛጎሎች የተንጠለጠሉበት የቆዳ ቦርሳስ እውነት የታለ እንዴ? ቅድም ልብሶቹን ከላስቲኩ ስናውጣ አላውጣ ነው ነበር እንዴ እኔ እንጂ አላስታውስም። እስቲ ላስቲክ ውስጥ እዩ። ይህ ተገኘ። ያና መጣው መስሎ እንደንግጬ ነበር። አሁን በቃ ተረጋጊ፣ ሁሉም ነገር መጥቷል። እሺ አሁን የዝግጅቱን ቅደም ተከተልን ያው ወረቀቱ ይታ። እሺ ፕሮግራሙን ላንብብልሽ። አሪፍ መጀመሪያ ገመድ ጉተታ እ ከዛ የዳንስ ዝግጅት። ሜላት ግን ምን እየሰራሽ ነው? ምንድነው? በቃለ የሙሽራው ልብስ እኔ ልልበስ አላልኩሽ? ለምን ማንት ይሆናል? የለፈ ተብሏል። ማን አፈንዝጋ? ሜላትን ነው ማናገረው ማንቲ እጣውን አሸንፏል? እጣውማ ቀርቷል። አልቀረም፣ በቃ ተነገር አይደል እንዴ። ለምንድን ነው የምትጨቃጨቀው? በቂ ይታያ። እኔና ሙ የሙሽራ ልብስ ለብሰን፣ ክንዷን ያዝ አድርጊያት መድረኩ ላይ በቀስታ ስጣ። ስንራመድ የሙዬን ክንድ ሳይሆን የራስን ጭንቅላት ይዘን እንድትራመድ ካላደረግኩ እኔ በቀል አይደለሁም። እሺ፣ አሰፋ ተወዳዳሪ መምህራን በቀኝ በኩል ሁሉ አባባ የራሷን ቡድን አዘጋጅተዋል። እኛ ተዘጋጅተናል መምህር ሽብሩ። ሄኖክና አብርሃም ወሬውን ተዉትና ራሳችሁን አዘጋጁ፣ ውድድር እኮ ነው። ኤው መምህራን፣ አዳምጡኝ። መቼም መሸነፍ ለእኛ ውርደት መምህር ሽብሩ። በውድድር መሸነፍም ማሸነፍም ያለ እኮ ነው። ኧረ ወዲያ፣ መሸነፍ ያለ ነው። ሰው እሸነፋለሁ ብሎ ውድድር ሜዳ ይገኛል? መምህር ሽብሩ ምነው። ውድድሩ እኮ ለወዳጅነት ሲባል የሚደረግ ነው። የሞት ሽረት ትግል አደረገው አባባ። ውድድሩ ምንም ይሁን ምንም የእኔ ቡድን በእርሶ ቡድን እንዲሸነፍ አልፈልግም። ኧረ ተው ቀለል አድርገው። እኔ እኮ ሁኔታህ የኮሪያን ጦርነት እንዳስታውስ ነው ያደረገኝ። ሳራ፣ አባባ እኮ እውነታቸውን ነው። ትጨርሽ ብሩ፣ ለጦርነት የሚዘጋጁ ነው የሚመስሉት። አንቺ ልጅ እንዳይሰሙሽ ደሞ አሾፍሽብኝ ብሎ ፋሽን ሾ ይቀርና። እሳይ እሙዬና ለምለማጡ እንዴት ናችሁ ሙ የገመር ጉተት አልተጀመረ ሊጀምሩ እየተዘጋጁ ነው። ወይኔ ሞ ሲያምር ወደርሽ ሳሪታ ያንቺ ሲያምር ቲ ወይኔ ሜላት በሽሩባ። እኔ እኮ ሁልጊዜ መተኮስ ነበር የምወደው ሹሩባ አምለካ እንዲያምርብኛል እና ሻይ፣ መጠጣት ገመድ ጉተታው ሊጀመር ነው። ሄኖክ ተዘጋጁ። ወበዝ

በቀለ የገመድ ጉተታውን ሳታ ያመለጠ እንኳን አመለጠ። በማን ተበሳጭተ ነው? መድረክ ጀርባ ተቀምጠ የቀረው። ናፍቆት ማውራት አልፈልግም። ተይ እንዴ፣ ነገር ምን ሆነ ነው? ማንቲ ግን ዝም ብዬ የማየው መስሎታል። የሙሽራ ልብሱን እኔ መልበስ ሲገባል፣ ቆይ የማደርገውን አቃለሁ። እሱ ምን አደረገ? እጣ ወጥቶለት ነው። ስለ እሱ ነው ያገባኝ ምን ታደርገው ነው? ምን አናገረኝ? ይሄ የያዝከው ሱሪ የማን ነው? የእኔ ነው። የማን ታይደ ይሄ የማንቴ ነው። እዩ እስኪ ምን ነው የማንቴ ቅርተ ቅርታይ የማንቴ ይመስልኝ ነው። ግን በቂ ተንኮል ለመስራት እንዳታስ ተይበቂ እባክሽ ስነ ምግባር መምህሬ። እውነቴ ነው ለሚላት እንደምነግራት አወቅ እባክሽ። አልተጻፋታም ለቢ እሺ፣ ከዚህ እንዴት የሚከይፍ ዳንስ ነው እኔ ደግሞ እንዴት ነው የሚደንሰው ወይኔ ኔ ጮኒ አሳየው ነበር ምንም የሚየት አለች እሷ ብትመጣ ኖሮ መድረኩ ላይ ወጥቼ አስነድከው ነበር ጋሽ በህይወቴ ሙሉ የምመኘው የመድረክ ተዋናይና ተወዛዋዥ መሆን ነበር እኔ ነው ምን ዋጋ ነው የጎዳና ኑሮ ያወዛውዘኛል

ሰጥቻቸዋለሁ። ሜላት ከመድረክ ጀርባ እየለበሱ ነው። አሪፍ። ማንቴ የታለ የተዘጋጀኸው? እሙዬ፣ ሰደር እየውን አጣሁት። ይህ ወንድም አንቴ፣ ሂድና ለብሰ ተዘጋጅ። እሺ። ለም፣ ሳራ የቀሚስ ሽን ጥለት አስተካኪው፣ ከዛም ፎብሻል። ውይ፣ እሺ ሚሚዬ። ይሄውላችሁ፣ አሁን የሎተሪው ዕጣ ይወጣል። ከዛ ቀጥሎኛ ነው። ትንሽ ለማመድ እንዴ። እስከዛ ይሻለን። አንቺ ጀምሪ። እሺ። ጉሮ ወሸባዬ ጉሮ ወሸባዬ የብርሃንን ትቅል ጉሮ ወሸባ የጨለመው ያውቃል ጉሮ ወሸባ አንደ በሲ ልጎሮ ድምፃ ጋ ያወጣል ጉሮ ወሸባ የድህነት ምክንያት ጉሮ ወሸባ በእውቀት ይበለጣል ጉሮ ወሸባ ሴትን ያስተማረ ጉሮ ወሸባ ዓለምን ይለውጣል! ይሆናል ያስተማረ ለገሬ በቃ ወርካ ተከለ ያስተማረ ለገሬ በቃ ወርካ ተከለ ይሄው ዛሬ አለሁሽኔ አይዞሽ ሀገሬ ይሄው ዛሬ አለሁሽኔ አይዞሽ ሀገሬ። አ88 ሶ ጣ ሶ ሌላቱ ምን አይነት ሱሪ ነው ያስቀመጥሽልኝ? ምን ሆነብህ ማንቴ? አታየም ስፋቱን። ወይኔ የራስህ ተቀምጦልህ ነበር እኮ። የሆነ ሰው ቀይሮብኛል ማለት ነው። ማን ሊቀይረው ይችላል? ይሄ የበቀለ ስራ ነው። ከእሱ ሌላ ማንም እንዳያደርገኝ። አቦ እሱ ደሞ አበዛው። በማይቀለድ ነገር ይቀልዳል እንዴ ሲያስጠላ? አሁን ከበቀለ ጋር ጭቅጭቅ ውስጥ ከምንገባ ሌላ መላ ብንፈልግ ነው የሚሻለው። ወይኔ እና አሁን ምን እናድርግ? በቃው ገቡ እና ጥብብለት። አሁን መርፌና ክሩ ከየት ይመጣል? ቆይ ሜላት፣ ከባህል ልብስ ቤት የመጡት ልብሶች እኮ ትናንሽ መርፌ ቁልፎች ነበሯቸው። አዎ አላቸው ሳራ። በቃ መርፌ ቁልፎችን እንልቀምና ሱሪን እናስተካክልለት። አሪፍ ሀሳብ ሳራ። ወደ ቀጣዩ ፕሮግራም ከመሄዳችን በፊት ግን የለምለም አባትን አቶ ሙላትን ወደ መድረክ እጋብዛለሁ። ፈጣሪ አክብርልኝ። በጣም አመሰግናለሁ። አንድ መናገር የምፈልገው ነገር አለኝ። ከሳምንት በፊት ከባድ ችግር ገጥሞኝ ነበር። ልጄን ለምለምን ያለ እድሜዋና ያለ ፍላጎቷ አልድርም በማለቴ ልጄን ጠልፈው ሊወስዷት ሞክረው በብዙ ሰዎች ጥረድናልኛለች እኔ በበኩሌ ልጆቻችንን ያለ ጊዜያቸው መዳር ስህተት መሆኑን ተረድቻለሁ። ሁላችንም በየአካባቢያችን ልጆቻችን ያለ ዕድሜያቸው እንዳይዳሩ ጥረት ማድረግ አለብን። አቶ ሙላትን ጥሯሪያ ሆኖ ስላገኘናቸው በትምህርት ቤታችን ስም ትንሽ ስጦታ አዘጋጅተንላቸዋል። አቶ ሙላት ይህን የምስክር ወረቀት በትምህርት ቤቱ ስም ሳበረክትልዎ ትልቅ ደስታ ይሰማኛል። እኔም አመሰግናለሁ። በትልቅ ኩራት ነው ግድግዳዬ ላይ የምሰቀው። ከዚህ በመቀጠል የእኛዎች ዘፈናቸውን ያቀርቡልናል። ክብሬ ኩራቴ

ማንቲ አንተም ታንኮን ሰርተ እንዳይሆን ብቻ። እና ዝም ብለው ጠባብ ሱሪ ቀይሬ አስቀመጥኩለት። ጠባብ ሱሪ ማ ለብሶ መግባት የለበትም። በቀለ ቲቸር ሽብሩ ጫፍ ደርሰው እየተመለሱ ነው። ግባ ግባ እንጂ። ወይኔ እናት፣ ተማሪዎች እኮ በቲቸር ሽብሩ አካሄድ እየተሳሳቁ ነው። እሙዬ ዝም በመጡልሽ። ሜላስ እንዴት ነው ጎንጆ? ነበር አይደለም ጥሩ ነው ትቸር በቀኒት ወይኔ ጉድ! ሱሪ ከመጥበቡ የተነሳው እኮ አላራምድ ብሎታል። ቀጥ ብሎ ቆም። ወደፊት አይራመድም እንዴ? አረ በቀለ ወደፊት ሂድ፣ ወደፊት ሂድ። ይሄ ቁልፉ ተበጥሶበታል መሰለኝ። በእጁ ሸፍኖ እየሞከረ ነው። ሊመለስ ነው እንዴ? ጨራሽ ተመለሰው እንዴ! ማንቲና ሞዬ፣ አሁን እናንተናችሁ የምትገቡት። ተዘጋጅታችኋል? እሺ እሙዬ እጅሽ ሊያዝ። አሁን እንዴት ነው ያማረባቸው! በጣም ሰው ሁሉ እንዴት እንደሚያያቸው። በፋሽን ሾው፣ በዳንስና በቲያትር የተሳተፋችሁ ተማሪዎች በሙሉ ወደ መድረኩ እንድትወጡ ትጠየቃላችሁ። ዳይሬክተር ሰብለ የመዝጊያውን ንግግር ታደርግልናለች። በተለያዩ ዝግጅቶች ተሳትፎ ላደረጋችሁ ተማሪዎች፣ መምህራንና በጎ ፈቃደኞች በሙሉ ጥሪያችንን አክብረው እዚህ በተገኙ እንግዶች ስም ምስጋናዬን አቀርባለሁ። በተለይ ደግሞ ሜላት ጌታቸው የዛሬውን ፋሽን ሾው እሁን እንዲሆን ላደረጋችሁ ከፍተኛ ጥረት ምስጋናዬን አቀርባለሁ። እንግዲህ ዝግጅታችን በዚሁ ተጠናቋል። ለሁላችሁም ያለኝን አክብሮት እየገለጽ፣ በዚህ ይሰናበታለሁ። እሙይ፣ የሙሽራ ልብስ ለብሼ ከአንቺ ጋር መድረክ ላይ በመውጣቴ በጣም ነው ደስ ያለ። እኔም ደስ ብሎኛል። ሟንቲ፣ እውነቱን ልንገርሽ አንድ ቀን እንዳሁኑ ለፋሽን ሾው ሳይሆን የእውነት ሙሽሮች ብንሆን እያል ሁሌ ያስባል። ማለቴ ምኞቴን ነው የነገርኩሽ። አስቀየምኩሽ? አይ መቀየም ሳይሆን እኛ ገና ተማሪዎች ነን። ትምህርታችን ላይ ነው ትኩረት ማድረግ ያለብን። እሙዬ ካስከፋውሽ ይቅርታ። አሁን እንደዚህ አይነት ነገር ማሰብ የለብንም ማለቴ ነው። እማ ማንቲና ሙዬ እንዴት ነበረ የሚያምሩት! ይህም በአቅኖሮ፣ ዛሬ ሙዬ የሙሽራ ልብስ ለብሳ እንድትታይ አልፈቅድላትም ነበር። ለምንም? ማየ፣ የሰው አይን ጥሩ አይደለም፣ አመሰረቴ። በዚያ ላይ እንዲህ አምራ በመቅረቧ ወንዶች አይን ይጥሉባታል። ቤትሉባትስ? አንቺ አይገባሽም ልጅ። የተሳሳትኩትን ይሆን እንዴ? ቤት አልጋሽ፣ ተመለሰ። አዎ አቦ ዛሬ የጨሰ ዝግጅት አመለጠሽ ተይኝ እባክሽ ምን ሆነሻል አልቅሰሻል እንዴ አንዱ ጥጋበኛ መጥቶኝ ነው ለምን በጣም ተጎዳሽ ጭንቅላቴን ነው በጠርሙስ የፈነከት በጠርሙስ እስኪ የቱ ጋ ነው እዚህ ጋ ነው እስቲ እስቲ በጣም ደምቶ ቡና ቤት ውስጥ የነበሩ ሴቶች በአልኮል ጠራርገኝ ነው እንዴ አንቺ አብጧል እኮ ለምን ሀኪም ቤት አልሄድሽም ገንዘብ የለኝም እባክሽ ወይ ተነሽ እኔ እወስድሻለሁ ተነሽ